ጤና ይስጥልን ተመልካቾች፣ ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ዘገባዎችን ይዘን ቀርበናል። ረህመት አደም ነኝ፣ አብራችሁን ሆኖ በአዲስ አበባ አዳዲስ ኤምባሲዎች መከፈታቸው የመዲናዋን የዲፕሎማሲ ማዕከልነት የሚያጠናክር ነው ሲል የውጭ ጉዳይ ሚኒስቴር ገለጸ። ኢትዮጵያ የቡድን ሀያ አባል ሀገራት ጉባኤን ለላቀ ዲፕሎማሲያዊ ስኬት ትጠቀምበታለች ሲልም ገልጿል። አንዷለም መናን ዝርዝር አለው። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው በተለያዩ ጉዳዮች ዙሪያ መግለጫ ሰጥተዋል። በተለይም ኢትዮጵያ 32ተኛ አየር ንብረት ጉባኤ ወይም ኮፕ 32 አዘጋጅ ሆና መመረጧ ለአየር ንብረት ለውጥ ለሰጠችው ተግባራዊ ትኩረት እየተሰጠ በጎ ምላሽ ተደርጎ ይወሰዳል ብለዋል። ቃል አቀባዩ ኢትዮጵያ የተሳተፈችበት የቡድን ሀያ አባል ሀገራት ጉባኤ ዙሪያ ላይም ማብራሪያ ሰጥተዋል። በጉባኤው ባደረጉት ንግግር የአፍሪካን አህጉር ሁነኛ አጀንዳዎች ከፍ አድርገው ያሰሙበት መድረክ ነው። በዚህ ጉባኤ የኢትዮጵያና የአፍሪካ ወሳኝ ወቅታዊ አህጉራዊና ዓለም አቀፋዊ አጀንዳዎችና ጥቅሞች አጀንዳ የሆኑበትና ድጋፍም የተቸረበት ጉባኤ ነበር። ጉባኤው የኢትዮጵያን ተሰሚነት በማጉላት ከበርካታ መሪዎች ጋር የመገናኘትን እድልም የሰጠ ነበር። በአጠቃላይ የኢትዮጵያ የቡድን ሀያ መሪዎች ጉባኤ ተሳትፎ ውጤታማና የላቀ የዲፕሎማሲ ገጽታዋ የተገለጸበት ነበር ማለት ይቻላል። የማልዣና የሲንጋፖር መሪዎች ጉብኝት የኢትዮጵያ ዲፕሎማሲ ትብብር ማደግ ማሳያ ተደርገው ይወሰዳሉ ብለዋል አምባሳደር ነቢያት በመግለጫቸው። ከሀገራቱ ጋርም በነዳጅ በታዳሽ ኃይል፣ በስራ ፈጠራ፣ በሲቪል ሰርቪስ አስተዳደር፣ በዲጂታል ኢኮኖሚ እንዲሁም በሌሎች ጉዳዮች ዙሪያ ላይ መስራት የሚያስችሉ ስምምነቶች ተደርገዋል ነው ያሉት። እነዚህና ሌሎች ሀገራትም በአዲስ አበባ ኤምባሲ ስለመክፈታቸው አምባሳደር ነቢያት ጌታቸው አብራርተዋል። ባለፉት ጥቂት ወራት ስሎቬኒያና ኮሎምቢያ ኤምባሲዎቻቸውን አዲስ አበባ ላይ ከፍተው ቀጥታ ውክልና ከዚሁ ከመዲናችን ስራ ጀምረዋል። በቅርቡም ስሎቫኪያና ማሌዥያ እንዲሁ ኤምባሲያቸውን ከፍተው ስራ ጀምረዋል። ዛሬ ማንሳት የፈለግኩት በሰሞኑ የሲንጋፖር ጠቅላይ ሚኒስትር የአዲስ አበባ ጉብኝት ወቅት ሲንጋፖር ኤምባሲዋን በአዲስ አበባ ለመክፈት መወሰኗን ክቡር ጠቅላይ ሚኒስትራቸው በጉብኝቱ ወቅት አብስረዋል። ከትናንት ወዲያ ደግሞ የውጭ ጉዳይ ሚኒስትር ዴኤታችን ክቡር አምባሳደር ብርሃኑ ጸጋዬ ጋር ውይይት ያደረጉት የሄይቲ የውጭ ጉዳይ ሚኒስትር አማካሪም ይፋ እንዳደረጉት ሄይቲም በአዲስ አበባ ኤምባሲዋን ለመክፈት ወስናለች። ይህ አይነቱ የሀገራት ውሳኔ እየተጠናከረ መምጣቱ አንድ እውነታን በግልጽ የሚያመላክት ነው። አዲስ አበባ የዲፕሎማሲ መዲናነቷን ከመቼውም ጊዜ በላይ እየተጠናከረ መምጣቱን። ሶስተኛው የኢጋድ የሚዲያ አዋርድ በአዲስ አበባ የፊታችን ቅዳሜና እሁድ የሚካሄድ ሲሆን ይህም ቀጠናዊ ትስስር ለማጠናከር ጠቃሚ ነው ተብሏል። በሌላ በኩል በዜጋ ተኮር ዲፕሎማሲ በርካታ ዜጎች ወደ ሀገራቸው መመለስ መቻሉን ተናግረዋል። በሳውዲ አረቢያ በተለያዩ እስር ቤቶችና ማቆያ ማዕከላት የሚገኙ ዜጎችን ከመስከረም ወር ጀምሮ በ17 በረራዎች መስከረም ጥቅምት ሕዳር ነን፣ አሁን በ17 በረራዎች 22955 ዜጎች ማስመለስ ተችሏል። ይሄ ከሳኡዲ አረቢያ ብቻ ነው። በአሁኑ ወቅትም በሳኡዲ አረቢያ እንዲሁ በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎቻችን የመመለሱ ስራ እንደቀጠለ ነው። ከዚህ በተጨማሪም ከላኦስ፣ ካምቦዲያና ከማይናማር ዜጎችን የመመለስ ስራዎች እየተሰሩ ስለመሆናቸው በመግለጫቸው ተመላክቷል። ዜጎች ለዚህ እንግልት እንዳይዳረጉ ሕገወጥ ስደት እንዲተውም ውጭ ጉዳይ መስሪያ ቤቱ ጥሪ አቅርቧል። በመረጡት የወተት ልማት ዘርፍ በመሰማራታቸው ውጤታማ መሆናቸውን በደብረ ብርሃን ከተማ በኢንተርፕራይዝ ተደራጅተው የሚሰሩ ወጣቶች ተናገሩ። የከተማ አስተዳደሩ ስራና ስልጠና መምሪያ በበጀት አመቱ ከስድስት መቶ በላይ ኢንተርፕራይዞችን አደራጅቶ ወደ ስራ ማስገባቱን ገልጿል። ብርቱካን ማሞ ሰውነት ማሌትና ጓደኞቻቸው ህብረት ስራ ማህበር ነው የምንገኘው። እንግዲህ ወጣቱ ነው ተደራጅተው ቆጥበው ከዛ በኋላ ደግሞ ብድር ተመቻችቶላቸው ወደ ስራ ገብተዋል። እና እንዴት ነው እንዴት መረጣችሁት የወተት ልማት ዘርፍ? አመጣጣችንም በከብት ስራ ውስጥ የነበሩ የእናት አባቶቻችን አመጣጥ ስለሆነ ከነኛ በማየት ቀጥተኛ፣ ደግሞ በተሻለ ሁኔታ የተሻለ ስራ ከፍ አድርገ ነው ለመስራት እና ውጤታማ ለመሆን ያንን በማሰብ ነበር የጀመርነው። ምን ያህል ካፒታል ይዛችሁ ነው ወደ ስራ የገባችሁት? እንደ መጀመሪያ በወጣት ፈንድ በተመቻቸልን የ900 ሺህ ብር ካፒታል እኛም የቆጠብነውን ጨምረን አንድ ላይ አድርገን ነበረ። ኦልሞስት ወደ አንድ ነጥብ አካባቢ በዛ ደረጃ ነበር እንትን ያለ። እናንተ አሁን በምን ደረጃ ላይ ነው የምትገኙት? የተሻለ ወተት እያመረትን ነው። የተሻሉ ዝርያዎች መያዝ ችለናል። ከዚህም በላይ ደግሞ የተሻለ ስራ ሰርተን የራሳችንን ምርት በራሳችን ፕሮሰስ የምናደርግበትን የራሳችንን ስራ ሙሉ እዚሁ ራሳችን መስራት ፍላጎት አለን። አሁን ደግሞ የምንገኘው ቀለም እያሱ ና ጓደኞቻቸው የወተት እርባታ ህብረት ሽርክና ማህበር ውስጥ ነው። ምን ያህል ገንዘብ በመያዝ ነው ወደ ስራ የገባችሁት? ስራውን ስንጀምር ስት00 ሺህ ብር ከመንግስት ተበድራል የገባ ነው። ወደዚህ ዘርፍ ስትገቡ ምንድን ነበር ያጋጠማችሁ ችግር? ከተማ አስተዳደሩ ስጥ ምን ድጋፍ አደረገላችሁ? በመንግስት ድጋፍ ስለሚደረግበት ስለሚከ ከማዕከል ስለሚሆን ምክር አገልግሎት ስለሚሰጡን ገበያ ትስስርም በየጊዜው ስለሚከታተሉ የተሻለ ነው። በ2018 በጀት አመት 184 ኢንተርፕራይዞችን አደራጅቶ ወደ ስራ ለማስገባት አስቧል። የደብረ ብርሃን ከተማ አስተዳደር እስካሁን ድረስም ከ600 በላይ ኢንተርፕራይዞችን አደራጅቶ ወደ ስራ አስገብቷል። የከተማ አስተዳደሩ ስራና ክህሎት መምሪያ ኃላፊ ብዙአየሁ ሰይድ 638 የሚሆኑ ኢንተርፕራይዞችን ስታብሊሽ አድርገናል። ወደ 59 ፐርሰንት ደርሰናል ማለት ነው። ስለዚህ ስድስት ወር ውስጥ የምንደርስበትን ከወዲሁ እያሳካን ነው ያለ ነው ማለት ነው ከ1971 ውስጥ ደግሞ የስራ ዕድሉ ከ6ሺ በላይ የስራ እድል ፈጥረናል። ይሄ የፈጠርነው የስራ እድል ሙሉ በሙሉ ፐርማነንት ጆፕ ላይ ወይ ቋሚ የስራ እድል ላይ የተፈጠረ የስራ እድል ነው። ወጣቶቹ ወደ ስራ ሲገቡ የሚያጋጥማቸውን የገንዘብ እጥረት ለመፍታትም ተመላሽ የተደረጉ የተዘዋዋሪ ብድር ፈንድ ገንዘቦችን በተጨማሪም ደግሞ ክልሉን 30 ሚሊዮን ብር በመጠየቅ ለወጣቶች ምቹነት እየሰራን እንገኛለንም ብለዋል። ከብድር ጋር ተያይዞ አምና የነበረን 2017 ላይ አፈጻጸም በማሰራጨትም ያሰራጨውን በመመለስም ምንም ምን አይነት ችግር አልገጠመንም 99.96% ነው ያስመለሰ ነው አምና በክልሉ አንደኛ ነው ብድር በማስመለስ ብዙ ዞኖች የሚቸገሩበትን እኛ ተሻግረናል አሁንም እየቸገረን ያለው የዲስትሪቢሽን ጉዳይ ሳይሆን ብድሩ የማንጣት ጉዳይ ነው እጃችን ላይ ያለውን ብድር ከተዛዋሪ ማኳያ ከመደበኛ ማኳያ ከጸደይ ባንክ ጋር እየተነጋገርን እጅ ላይ ያለውን በቅደም ተከተል አሰራዱ በሚፈቅደው መሰረት እያደረስን ነው ክልሉ ላይ 30 ሚሊዮን ብር ጠይቀናል ብድር ተዛዋሪ ፈንድ ብር እንዲመጣለን እሱም እየጠበቅን ነው እሱም ከመጣ ዲስትሪቢሽን ላይም ችግር አይገጥመንም። አስመለሱ ላይም ችግር አይገጥመንም። ወጣቶች በመረጡት መስክ ተሰማርተው ውጤታማ እየሆኑ እንደሚገኙም ጠቁመዋል። በኢትዮጵያ ያሉ የስራ አማራጮችን በውጤታማ የስራ ፈጠራ ወይም ተግባር ለመቀየር ሀገራዊ አጀንዳ ተደርጎ እየተሰራ ይገኛል። በደብረ ብርሃን ዩኒቨርሲቲ መምህርና በኢንተርፕረነርሽፕ ልማት ኢንስቲትዩት አሰልጣኝ የሆኑት መለሰ አበበ የስታርታፕ ፕሮግራሞች ሀገራዊ አጀንዳ ሊያሳልጡ በሚያስችል አግባብ ሊተገበሩ ይገባል ብለዋል። ደጀኔ በቀለ ዝርዝር አለው አንኳር የማህበረሰብ ችግርን መቅረፍ የሚያስችሉ የስራ ሀሳቦችን ወደ አገልግሎትና ወደ ምርት በመቀየር ትርፋማ ስራ መከወን የስራ ፈጠራ ጽንሰ ሀሳብ ነው። ጽንሰ ሀሳቡ የገባቸውና ወደ ስራ የገቡት ደግሞ ጥሩ የኢኮኖሚ ደረጃ ላይ ደርሰዋል። አዲስ ተክለስላሴ በምናቡ ያሰላሰለውን ፈጠራ ወደ ምርት ቀይሮ ከራሱ አልፎ ለሌሎች የስራ እድል ፈጥሯል። አራት ልጆች አሉን አብረውን የሚሰሩ ሁለት ደግሞ ስራ ሲኖር እየተመላለሱ የሚሰሩ ልጆች አሉ እነሱም በኛ ስር ቀጥረ ናቸው ነው የምናሰራቸው ስራውን እነሱን እኛው ጋር ነው የለመዱት። እኛው ጋር ስለመደ ናቸው አሁን ሙያተኛ ሆነው እየሰሩ ነው ያሉ። እየሩስ ተኮላና ጓደኞቿ ደግሞ የበይነ መረብ አማራጮችን በመጠቀም የግብርናና የኢንዱስትሪ ምርቶችን ለገበያ ለማቅረብ ከዘመኑ ጋር የሚራመድ አዲስ የስራ ፈጠራ ሀሳብ አፍልቀዋል። የእኛን ወብሳይት ተከራይተው እንደ ኪራይ ወስደውት ምርታቸውን በዛ ላይ ኦንላይን ደሪቨሪና ሽያጭ እንዲያደርጉበትና እኛ ደግሞ ከማህበረሰቡ አትክልት ፍራፍሬዎችን ለመሸጥ ነው። ታዳጊ ከተማ እንደመሆኗ መጠንም ዌብሳይቶችን ማን ይጠቀመዋል በሚለውም ነገር ላይ ተግዳሮቶች እንዳሉብን እናምናለን። ግን ያንን ነገር መቅረፍም እንችላለን ብለን እናስባለን። የስራ ፈጠራ በገንዘብ አቅርቦት፣ በስራ ፈጠራ ክህሎት፣ በጤናማ የገበያ ሁኔታ፣ በመንግስት ፖሊሲና አተገባበር እንዲሁም ዘርፉ ሊያበረታታ በሚችል መሰረተ ልማት የሚገነባ ምህዳር ነው። በደብረ ብርሃን ዩኒቨርሲቲ መምህር እንዲሁም በኢንተርፕሪነርሽፕና ልማት ኢንስቲትዩት አሰልጣኙ መሰላበበ እንደሚሉትም ስራ ፈጣሪዎችን ማበረታታትም ከእነዚህ ተነጥሎ የሚታይ አይደለም። አንድ ሰው ስራ ጀምሮ የወደቀ እየተነሳ ነው ሊሄድ የሚችለው። እና ሰዎች ስራ ሲጀምሩ ምን አይነት አመለካከት እንሰጣቸዋለን? በምን መልኩ ነው የምንደግፋቸው? ለሀገራችን ለአካባቢያችን ምርት ያለን አመለካከት እንዴት ነው? ስለዚህ ስራ ፈጠራ የሚያበረታታ ማህበረሰብ አለ ወይስ የለ የሚለው ሌላ መለኪያችን ነው ማለት ነው። ለመጨረሻ ላይ የምናየው ደግሞ ይሄ ድጋፍ የሚያደርጉ አካላት፣ ለምሳሌ በንግድ ስራ አመራር ሊሆን ይችላል፣ በዲጂታል አጠቃቀም ሊሆን ይችላል። በተለያዩ ወይ ደግሞ ለምሳሌ ሀሳብ ኑሯቸው የሚያበለጽጉበት ማበልጽያ ማዕከላት እንዲኖሩ ይፈለጋል እና እነዚህም መኖራቸውና ለመኖራቸው የአንድን ሀገር ሁኔታ ስነ ምህዳሩ ለስራ ፈጠራ የተመቸነ ወይስ ያልተመቸ ነው ብለን የምንለካባቸው መለኪያዎቻችን ናቸው ማለት ነው። የስታርታፕ ፕሮግራሞችም ይህንን ሊያሳልጡ በሚችል መልኩ ሊተገበሩ ይገባል ባይ ናቸው። ገና ጅማሬ አካባቢ ላይ ያለ በመጀመር ላይ ያለን ግን ደግሞ ተስፋ ያለው ሀገር ፖሊሲም በመንግስትም ደረጃ ትኩረት የተሰጠው ሶሳይቲ ማህበረሰቡ ላይ ሰጥቶ ስራ ፈጠራ ነው ያ በረታታ ያለ ከመቀጠር ይልቅ መስራት ይሻለኛል የሚል ሰዎች እየፈጠሩ ያለበት ሁኔታ ስላለ ጥሩ ጅማሬ አለ። ግን በጣም ብዙ ስራ ብዙ ትጋት የሚፈልግበት ደረጃ ያለ ነው ብዬ መግለጽ ይችላል። ጅምሩ ሰምሮ በውጤት እንዲለካ ስነ ምህዳሩን በተባበረ ክንድ ማሳደግ የተገባ ጉዳይ ነው። ይህ ሲሆን በአመዛኙ አምራች ኃይል ያላት ኢትዮጵያ የጀመረችው የእድገት ጉዞ ይበልጥ እየጎመራ ይሄዳል። የምናወራው ሳይሆን የምንኖረው ህይወት መሆን አለበት። እየፈጠንላቸው ነው ስንል እኛ የምናቀርበው ሪፖርት ሳይሆን በዋናነት የፈጠንላቸው ሰዎች የሚመሰክሩልን መሆን አለበት እና የተደረገላቸው አካላት ምስክርነታቸው እንዲሰጡ ተደርጓል ወይ? ካልተደረገ ምንቀር የሚለው ማየት አለብን እና በዋናነት ከሰራን አይቀር መፍጨት ለዱቄት ነው ይባላል አይደል? መስራታችን ካልቀረ፣ ገንዘብ ጊዜ ማሳለፋችን ካልቀረ አንድም ሁለትም ሰዎች ላይ ተጽዕኖ መፈጠር የሚችል ነገር መስራት መቻል አለብን ብዬ ነው ማስብ። የአካባቢን ጸጋ ተጠቅሞ በስራ ፈጠራ ምጣኔ ሀብትን ለማነቃቃት አጋርና ባለድርሻ አካላት ውጤታማ ስራ እንዲኖር በትብብር ሊሰሩ እንደሚገባም መልእክት ተላልፏል። በዞኑ በአምራች ኢንዱስትሪ ዘርፍ የተሰማሩ ባለሀብቶች ለዜጎች የስራ እድል በመፍጠርና ተተኪ ምርት ላይ በመሰማራት የውጭ ምንዛሬ እጥረቱን እየቀረፉ መሆኑን በማዕከላዊ ኢትዮጵያ ክልል የምስራቅ ጉራጌ ዞን ገለጸ። ዞኑ ከ9000 ሄክታር በላይ መሬትን ከሶስተኛ ወገን ነጻ በማድረግ በአምራችና በአገልግሎት ዘርፍ ለሚሰማሩ ባለሀብቶች ዝግጁ ማድረጉን ገልጿል። ቤተልሄም ሰለሞን ከአዲስ አበባና ሞጆ ደረቅ ወደብ በቅርብ ርቀት ላይ የሚገኘው የምስራቅ ጉራጌ ዞን ባለው የተረጋጋ ሰላም የሰው ኃይል ጥሬ እቃ ብሎም ምቹ የመሬት አቅርቦት በአልሚዎች ተመራጭ እየሆነ መጥቷል። በዞኑ ወደ ስራ ከገቡ የማኑፋክቸሪንግ ኢንዱስትሪዎች መካከል በ51 ቢሊዮን ካፒታል ወደ ስራ የገባው ብሉ ኤሌፋንት ፋይበር ቦርድ ፋብሪካና በ550 ሚሊዮን ካፒታል ወደ ስራ የገባው ደስታ ጋርመንት ይገኙበታል። ዞኑ በተለይም ለአምራች ኢንዱስትሪው ዘርፍ ትኩረት ሰጥቶ መስራት መጀመሩ ከባለ ሀብቶች ባሻገር ለበርካታ የአካባቢው ነዋሪዎችም የስራ እድል መፍጠር አስችሎታል። እኛ በተሰማራንበት የፋይበር ቦርድ ፋብሪካ ግንባታ እስካሁን ከ500 በላይ ለሚሆኑ ዜጎች የሥራ ዕድል ተፈጥሯል። የፋብሪካው ግንባታ አሁን ካለበት 50 በመቶ ተጠናቆ ወደ ሥራ ሲገባም በማሽን ገጠማና በተለያዩ ዘርፎች ከ1 ሺ በላይ ለሚሆኑ ዜጎች የስራ እድል እንፈጥራለን ብለን እናስባለን። ስራዎቻችን የተለያዩ የጋርመንት ውጤቶችን በማምረት ወደ ውጭ ሀገራት ነው የምንልከው። እዚህ ቤት ውስጥ ከ800 የሚጠጉ የማምረቻ ማሽኖች አሉ። አንድ ሺህ የሚልቅ የሰው ኃይል አለው። ቤተሰቦቼ ባሉበት አካባቢ ብዙ ሌላ ነገሮችን ከተማ ላይ ከምኖርበት ከመኖርበት ቀንሼ እዚ ጋ ተጠቃሚ ሆኜ በአካባቢ ላይ ይህንን እየሰራ ነው። ለማህበረሰቡ ያው ብዙ የስራ ድርሻ ፈጥሯል ብዬ ነው ያስበው። የተለያዩ ሰዎች ከዩኒቨርሲቲ ማለትም ከዚህ ጋር ከስራው ጋር የተገናኘ ፊልድ የተማሩ ሰዎች ብዙ የስራ እንትን ፈጥሯል። ኦልሞስቶል ኮንስትራክሽን ላይ ነው ያለ ነው። ኮንስትራክሽኑ በሚያልቅበት ጊዜ ደግሞ ሞሮ የማህበረሰቡን። የተማረውን ኃይል እንዲሁም ደግሞ አንስኪል የሆነውን የአካባቢ ማህበረሰብ በደንብ ይጠቅማል። የኢንቨስትመንት ዋና አላማው የስራ እድል ፈጠራ፣ የቴክኖሎጂ ሽግግር ማድረግ ና ተኪ ምርት ላይ በስፋት በማምረት የውጭ ምንዛሬ ለሀገር ማስገኘት ነው የሚሉት የምስራቅ ጉራጌ ዞን ኢንቨስትመንት ና ኢንዱስትሪ መምሪያ ኃላፊ ዘነበ ደበላ፣ የዞኑ ኢንቨስትመንት እንቅስቃሴም በዚሁ የተቃኘ እንደመሆኑ የበለጠ አምራች ኢንዱስትሪውን ለመሳብ ምቹ ሁኔታ መፈጠሩንም ተናግረዋል። እስከ አዲስ አበባ ነው እነህ ምርቶች የሚጫኑት በተለያየ መልኩ ሁሉም ይጠቀመዋል። ከዚህ ቀደም ለትላልቅ ግንባታዎችም ጭምር የሚጠቀሙት ከውጭ ይገባ የነበረውን ምርት አሁን በቀላሉ በዚህ በሀገር ውስጥ እነሱ እያመረቱ ለውጭ ይገባ የነበረውን ምርት ለመተከት ተሞክሯል። ይሄ በማድረጋቸው ደግሞ አንደኛ የውጭ ምንዛሪ እጥረታችንን ወይም የዶላር እጥረትን እንዲቀርፍ አድርጓል ማለት ነው። ወደ 550 ሄክታር መሬት አሁን በእጃችን እንደ ተቋምም ጭምር 550 ሄክታር መሬት ለኢንዱስትሪ ክላስተር ያው በክላስተር ነው እያለማን ያለ ነው። ቡይ ላይ ብቻ 100 ሄክታር መሬት ተዘጋጅቷል። ቡታጅራ ላይ 100 ሄክታር አዘጋጅተናል። መስቃን ወረዳ ዊጣ የሚባል ከ300 እስከ 400 ለኢንዱስትሪ ብቻ ማን ነው። አጠቃላይ ግን አሁን በእጃችን ከ9000 ሄክታር መሬት በላይ ባለሀብት ቢመጣ ከሶስተኛው ወገን ነጻ የሆነ መሬት አዘጋጅተን ባለሀብቱን እየተጠባበቅን ያለንበት ሁኔታ ነው ያለው። እንደ ምስራቅ ጉራጌ ዞን ዋና አስተዳዳሪ ገለጻ የአምራች ዘርፉ ለስራ እድል ፈጠራ ያለውን አቅም በመረዳት ዞኑ የተለያዩ ድጋፎችን በማድረግ ለኢንተርፕራይዞች የደረጃ ሽግግር ማድረግ ላይ በትኩረት እየሰራ ነው። ስራ እያለ የስራ እድል እያለ ስራ ማይፈልግ ሰው ሊኖር ይችላል። እሱ የአመለካከት ግንባታ ሰርተን ወደ ስራ ማሰማራት ያስፈልጋል። በተለይ አንዱ የስራ እድል ፈጠራ ፖቴንሻላችን ከተመረጡ ዘርፎች ማኑፋክቸሪንግ። ይሄ ማኑፋክቸሪንግ እውቀት ይፈልጋል፣ ቴክኖሎጂ ይፈልጋል፣ ገንዘብ ይፈልጋል። ጥቃቅን አነስተኞቻችን በማኑፋክቸሪንግ ዘርፍ ያሰማራ ነው። ከጥቃቅን ወደ አነስተኛ መካከለኛ እያለ ወደ ኢንቨስትመንት እንዲገቡ ነው የምንፈልገው። በምስራቅ ጉራጌ ዞን ወደ ኢንቨስትመንት ከገቡ 271 ፕሮጀክቶች 131 ያህሉ በአምራች ኢንዱስትሪው ዘርፍ የተሰማሩ ናቸው። ተመልካቾቹ አጫጭር ዘገባዎች የሚቀርቡበት ሰዓት ላይ ነን። መሰረት መቅጫ ታቀርባቸዋለች። ኢትዮጵያ ለምታዘጋጀው ኮፕ 32 ቁልፍ የዝግጅት ተግባራትን ለማቀናጀት የሚያስችል የብሔራዊ አስተባባሪ ኮሚቴ ስብሰባ ተደረገ። በትላንትናው እለት የኮፕ 32 ተወካይ ፕሬዚደንት መሰየምን ተከትሎ ዛሬ ጠዋት ጠቅላይ ሚኒስትር አብይ አህመድ በተገኙበት ቁልፍ የዝግጅት ተግባራትን ለማቀናጀት የሚያስችል የብሔራዊ አስተባባሪ ኮሚቴ ስብሰባ ተደርጓል። ስብሰባው ኢትዮጵያ ኮፕ 32ን ስታስተናግድ አካታችና በሚገባ የተሰናዳ ጉባኤ እንድታሳካ ለማረጋገጥ መንግስት ያለውን ቁርጠኝነት ያሳየበት እንደነበር የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ሶስት ነጥብ አራት ሚሊዮን ዓመት ገደማ እድሜ ያለው ቅሬታ አካል በአፋር ክልል መገኘቱን የኢትዮጵያ ቅርስ ባለስልጣን አስታወቀ። ባለስልጣኑ ከተመራማሪዎች ጋር በመሆን ግኝቱን አስመልክቶ ለመገናኛ ብዙሃን በሰጠው መግለጫ ቅሬታ አካሉ የተገኘው በአፋር ክልል ወረንስ ሚሌ ተብሎ በሚጠራው አካባቢ መሆኑ ተገልጿል። ግኝቱን ይፋ ያደረጉት በአሪዞና ስቴት ዩኒቨርሲቲ ተመራማሪ የሆኑት ፕሮፌሰር ዮሐንስ ኃይለስላሴ አዲሱ ግኝት የ3.4 ሚሊዮን ዓመት እድሜ እንዳለውና ይህም ሉሲ ወይም ድንቅነሽ በኖረችበት ዘመን ይኖር እንደነበር አመላካች ነው ብለዋል። በዚህ ምክንያት ለቅሬታ አካሉ የሉሲ የቅርብ ዘመድ የሚል ስያሜ እንደተሰጠው ተናግረዋል። ኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር አበባ አያሌው በበኩላቸው መሰል የምርምር ግኝቶች ኢትዮጵያ ምድረ ቀደምትና የሰው ዘር መገኛ መሆኗን የሚያጠናክሩ ናቸው ብለዋል። የሉሲ ወይንም የድንቅነሽ ቅሪተ አካል በሕዳር ወር 1967 ዓ ም በአፋር ክልል ሀዳር በተባለ ቦታ መገኘቱ ይታወሳል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። የኢኮኖሚ ለዋላይነት የማረጋገጥ ግብር ለማሳካት ጥራትን ቀዳሚ ሀገራዊ አጀንዳ በማድረግ እንደሚገባ የኢትዮጵያ ጥራት ሽልማት ድርጅት ዋና ስራ አስፈጻሚ አቶ ቴዎድሮስ መብራት ገለጹ። የኢትዮጵያ ጥራት ሽልማት ድርጅት ዋና ስራ አስፈጻሚ አቶ ቴዎድሮስ መብራት ህዳር 22/2018 ዓ.ም የሚካሄደውን የጥራት ሽልማት መርሃ ግብር አስመልክቶ መግለጫ ሰጥተዋል። ድርጅቱ ለጥራት ልዩ ትኩረት የሚሰጥ የሽልማት መርሃ ግብር በማዘጋጀት በኢትዮጵያ የሚሰሩ አምራችና አገልግሎት ሰጪ ድርጅቶችን ዓለም አቀፍ የተወዳዳሪነት ብቃት ማሳደግ ላይ እየሰራ ይገኛል ብለዋል። ዘንድሮ በሚካሄደው ሁለተኛው የጥራት ሽልማት 65 ተቋማት የጥራት ውድድር ለማካሄድ መመዝገባቸውን አንስተዋል። ከነዚህ ውስጥ 63 ተቋማት እስከ ውድድሩ ፍጻሜ መጓዝ የቻሉ ሲሆን በአስመዘገቡት ውጤት ላይ በመመስረት የጥራት ተሸላሚ እንደሚሆኑ ዋና ስራ አስፈጻሚው ገልጿል። ተቋማቱ የምርት ጥራትን በማስጠበቅ የኢትዮጵያን ተወዳዳሪነት ከፍ እንዲያደርጉ ይህ ሽልማት ትልቅ መነሳሳትን ይፈጥራልን ብለዋል። አሁን ስላለው የአማራ ክልል የጸጥታ ጉዳይ ላይ ያለን ምልከታ ምንድን ነው? አሁን የደረስበት ሁኔታ በራሱ መልስ የሚሰጥ ይመስለኛል። ከመቅረት መዘግየቱ ይሻላል። በቃ በእነዚህ ዓመታት የወደሙት የፈጠሩት ችግሮች እንኳን ይበቃሉ። አሁን ቢያንስ አንድ ስቴፕ ደግሞ እንራመድ። አንደኛው ትውልድ አንስቶት በአንደኛው ትውልድ ማይቋጭ ኢትዮጵያ ትናንት ያስፈልጋታል ያሉትን የባህር በር ዛሬ አያስፈልጋትም ወደሚል አቋም ቀይረው እኔ አይመስለኝም። ብሔራዊ ጥቅምን ራሱ ዲፋይን የሚያደርገው ማን ነው? ውይይታቸው ሀገር ውስጥ ባለው ጉዳይ ላይ ብቻ ይሁን ቀጠናዊ ነገሮችን አይንኩ ነው? ከብሔራዊ ጥቅሞች ጋር ሊኖር የሚገባ ግንኙነት እንዴት ነው መሆን ያለበት? በእርግጠኝነት ይህን ያሉ ሰዎች ያፍራሉ። አባይ ተገድቦ ስላለቀ አንተን ጨምሮ ከመንግስት ጋር አብረው የሚሰሩ የተፎካካሪ ፖለቲካ ፓርቲዎች አብሮ ከመስራት ኢኒሺያቲቭ ይልቅ ሳይተማመኑ ማድባት ነው። በኢትዮጵያ ፖለቲካ ውስጥ በጣም እንደ ዋይዝ እና ምን የሚታየው አልዛልክም። ጥያቄዎችን በማንሳት ጥያቄዎችን በማስሄድ ሂደት እዚህ ተሳትፎ ውስጥ ባጭሩ ስለ ደርግ ቀይ ሽብር እንጂ እነ ዶክተር ፍቅሬ መርእድ ስለተገደሉበት ነጭ ሽብር የሚተርክል የፖለቲካ እንትን መድረክ የለም እዚህ ሀገር ውስጥ። ጠፍተዋል፣ ከስመዋል፣ ተምረዋል ወይስ ለሀገር ልምድ አምጥተዋል? የሚገባው የሰው ኃይል ቁጥር በከፍተኛ ሁኔታ እየበዛ እስከወረዳ ድረስ መውረድ አለበት። እንግዲህ 2018 የብሔራዊ ምርጫ ቦርዱ ምርጫ እንደሚኖር አውጯል። መንግስት መቀየር ሲያምርህ እንደው ጠመንጃ ኖሉ የምትነሳበት ሲሆን ምርጫ ይበስና እናወራለን የሚባልበት አገር እንዲሆን ለማድረግ ሁሉም የበኩል መወጣት ና መስራት ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ዘገባዎችን አጠናቀቅን። ረህመት አደም አቀረብኩላችሁ። ጥሩ ጊዜ ይሁንላችሁ።